ከጾም አይነቶች ውስጥ ከሸዋል ወር ስድስት ቀናትን መጾም ይገኝበታል። በዚህ ጾም ዙሪያ የተለያዩ ጥያቄዎች፣ ብዥታዎች በተደጋጋሚ ይነሳሉ። ይህ ጾም በየአመቱ የሚደጋገም ከመሆኑም ጋር ሰዎች አምና የጠየቁትን ዘንድሮም ይጠይቃሉ። በዚህ ዙሪያ ብቻ አይደለም የተለያዩ ጥቃቅን የሚባሉ ጥያቄዎችን ለዲን እውቀት ትኩረት ካለመስጠትና በዲን ጉዳይ ካለማሰብ ካለመጨነቅ የመጣ በየአመቱ ይሀው ጥያቄ ራሱ ይጠየቃል። እንደዚሁ ረመዳንም ሲመጣ እያንዳንዱን ጾም የሚያፈርሱ ነገሮችን ማወቅ ግዴታ ሆኖ ሳለ ከዛ ውስጥ አንዳንዱን የተለያዩ ሰዎች ያነሱ ይህ ጾም ያጠፋ ላይ ያጠፋም ያሉ ሲጠይቁ ይሰማል። በመሰረቱ እንዲ አይነት ጥያቄዎች እያንዳንዱ ሙስሊም ሊያውቃቸው ዋጅብ፣ ግዴታ ከሚሆኑ ከእውቀት ዘርፎች ከዒልም አይነቶች የሚመደቡ ናቸው። ጠለቡልዒልሚ ፈሪበቱን አላ ኩሌ ሙስሊም እስላማዊ እውቀትን መፈለግ እያንዳንዱ ሙስሊም ላይ ግዴታ ነው የሚል የነቢ ስ ላ ሰለም ሐዲስ አለ። ዕልመን ሰው ዕለሞች ለሁለት ነው የሚክፍሉት። ፈርዶ ልአይን የሆነ እያንዳንዱን ለአካለ መጠን የደረሰ ሙስሊምን የሚመለከት የእውቀት አይነት አለ። ይህ ከጾም ጋር፣ ከዘካ ጋ፣ ከሐጅ ጋ የሴት ልጅን ከወራባ ስጠራ ከወሊድ ደም ስጠራ በመልኩ መታጠብ እንዳለባት ያሉ የግድ እስላምን ቀጥ አድርጎ ለማቆም የሚረዱ መሰረታዊ የሆኑ እውቀቶችን ማወቅ እያንዳንዱ አማኝ ግዴታ ነው አላህ ዘንድ ይጠየቃል። ይህን ግዴታ ያልተወጣ ሰው ማለት ነው። ሌላኛው ፈርደል ኪፋያ ነው። ዝርዝር ነገሮችን ማወቅ የተወሰኑ ዑለሞች ካወቁ በቂ ሊሆን ይችላል። እነሱ ግን ሚያውቁ ይህን ሚያውቁ ካሌሉ ሁሉ ወንጀለኞች ይሆናሉ። አላህ ዘንድ መሆኖም ረመዳን ሲመጣ

ህ ም አት ባ ው ሸዋል ከሚባለው ወር የጾመ ሰው ረመጣን አስከትሎ ስድስት ቀን የጾመ ሰው ነው ያሉት። በመሆኑም የሸዋል መጀመሪያው የሚሆን መሀሉ የሚሆን መጨረሻው የሚሆን የተጾም እንደሆነ እነዚህ አጅሮች ይገኛሉ። ሆኖም ሳለ ግን በተደጋጋሚ የሚነሱ ጥያቄዎችና ሰዎች መሀል ብዥታን የሚፈጥሩ ጥያቄዎች አሉ። አንደኛው ቀጣ ያለበት ሰው ረመጣ ላይ ቀጣ ያለበት ሰው እንደሚሆን ሴት በዑድሬ ያፈጠሩ ሰዎች ቀጣውን ነው ቀድመው መጾም ያለባቸው ወይስ ስድስቱን ቀን ሱናውን መጾም ይችላሉ፣ የሚል ጥያቄ በተደጋጋሚ ይነሳል። የተወሰኑ ዑለሞች ስድስት ቀን ቀድሞ ጾሞ ከዛ በኋላ ቀዷውን ማውጣት ይችላል፣ በተለይ በተለይ በቂ ጊዜ ያሌለው ሰው ይላሉ። ሌሎች ደግሞ የተወሰኑ ዑለሞች ከፈርዱ ፊት ሱናውን መጾም አይቻልም፣ ተገቢም አይደለም። ማስቀደም ያለበት ዋጅቡ ነው፣ ቀባው ነው ይላሉ። ይህ የረመዳን ጾም ቀባ ብቻ ሳይሆን ሌላ የንድር ጾም ያለበት ሰው እንደዚሁ የክፋራ ጾም ያለበትም ሰው ጭምር ስድስት ቀንን መጾም ሱናውን ከዋጅቡ ማስቀደም አይኖርበትም። ይህ

ከዛም ከሸዋል ወር ስድስትን ቀን የደገመን ያሉት ነቢ ላ ቀዷ ያለበት ሰው ሰባትም ቀን ስድስትም ቀን ወይም ሃያም ቀን ቢሆን ቀዷ ያለበት ሰው የረመዳኑን ቀዷ ሳይሞላ ሸዋልን ቢጾም በሐዲቱ መሰረት ረመዳንን የጾመ ከዛም ከሸዋል ስድስት ቀን የጾም የሚለው ትሩፋት ውስጥ አጅር ውስጥ አይገባም። ስለዚህ አመት ሙሉ እንደ ጾም የሚቆጠርለት ረመዳንን ሙሉ በሙሉ ያለማቋረጥ ጾሞ አቋርጦ ከነበረም በተፈቀደለት ጊዜ ቀዷ አውጥቶ የጾመ እንደሆነ ስድስቱን ቀን የጾመ እንደሆነ አጅሩን ያገኛል። ሆኖም ከኺላፍም ለመውጣት ብዙ የሐዲስ ዑለሞችም ቡኻሪን ጭምር ማለት ነው የሚሉት አጅሩ የሚገኘው ሙሉ አጅር የሚገኘው ነብዩ ስድስት ቀን ከሸዋል የጾመ ረመዳንን ጾሞ ከሸዋል ስድስት ቀን የጾመ አመት እንደጾም ይቆጠርለታል ያሉት ሙሉ አጅር የሚገኘው ቀባ ያለበት ሰው ቀባውን አውጥቶ ሸዋልን ሲሶ ነው። ሆኖም ይሄን ልብ ማለት ይጠበቅብናል። ሌላው ስድስቱን ቀን አከታትሎ መጾም ግዴታ አይደለም። ቁስለን ሸዋልን መጾም ዋጅብ አይደለም፣ የጠበቀ ሱና ነው ትልቅ አጀር የሚያስገኝ ነው እንጂ። ሆኖም ሳለ ግን የፈለገ ሰው አከታትሎ መጾም ይችላል፣ ከኢድ ማግስት ጀምሮ ማለት ነው። የፈለገ ሰው ደግሞ አለፍ አለፍ እያለ አንድ ቀን እያረፈ ሁለት ቀን እያረፈ መጾም ይችላል። ሁለቱም ይቻላል። ላኪን ኸይር ስራ ከመሆኑ አንጻር ከመሽቀዳደም ኸይር ስራ ላይ መልካም ስራ ላይ ከመሽቀዳደም ከመፍጠን አንጻር እንደዚሁ ወደፊት የሚመጣው ነገር አይታወቅምና ኸይር ነገር ላይ ቶሎ

መጾም እየፈለገ በዑድር ምክንያት የሸዋል ወር ያለቀበት ሰው እንሻላ አላህ ከአላህ አጅር ሊያገኝ ይችላል። ምክንያቱም ነቢ ላ ሰለም በህመም ምክንያት ወይም መንገድ በመሄድ ምክንያት ያደርገው የነበረን ኢባዳ ያቋረጠ ሰው አላ ስብሓን ታላ ጤነኛ ሆኑና ሀገሩ ውስጥ በነበረበት ጊዜ እንደሚሰራው አጅር ይሰጠዋል በማለት ነቢ ስ ላ ሰለም ተናግረዋል። የሸዋልን ንያ በተመለከተ ምን ተብሎ ነው የሚነየተው የሚሉ ሰዎች አሉ። ማንኛውም ዒባዳ በምላስ ተብሎ በምላስ የሚባል ንያ የለውም፣ በልብ ነው። እና ማለማሉ ብንያት ነው ነብዩ ሰላሰለም ያሉት። የንያ ቦታው ደግሞ ልብ ነው። በምላስ የሚባል ነገር የለም። በመሆኑም ከሸዋል ወር ስድስት ቀን መጾም ልዩ ትርፋት እንዳለው በማወቅ ነገ ጾም አለው ማለት ነው። በውስጥ ነው። ይሄም ተነስቶ ስሑር መብላት ንያ ነው። ይብነቶ የሚያ እንዳሉት እማ በአንደበት ነው ይቱ ሰው መሸዋል ተብሎ እሚነየት ነገር የለም። አጋጣሚ ማታ ሳይነይት የረሳ ሰው ከነጋ በኋላውን ካቢነይት ችግር የለውም። ሱና ሶም ሱና ሶም ከነጋ በኋላ ሚነ